ሚቴ ማሚቴ እርብቃን እንግዲህ በጣም ጉድ ሰርታታለች። ምክንያቱም እንግዲህ ከኢዮብ ጋራ በመመካከር አቤል ጋር ያጠጋገዘችውን ልጅ በሆዷ ውስጥ የያዘችውን መፍጹም መወለድ የለበትም ማስወረድ አለብሽ እያለች እንግዲህ ከኪችን ጠርታ አፋጣ ይዛታል። እሷም ለምንድን ነው መጀመሪያውን እኮ አይቀርበኝም ነበር እንዲቀርበኝና ፍቅር እንዲሰጠኝ ያደረግሽኝ አንቺ ነሽ እና መጀመሪያውንም አይፈልግሽም ማለት ነው ስ ብላ ስትጠይቃት ማለቴ እንግዲህ ከሚወዳቸውና ከሚያፈቅራቸው መካከል ካረግሺ በኋላ ዛሬ በሆዴ ለሱ ያስኩትን ልጅ ለምንድን ነው ያስወርጂ የምትይኝ እያለች ስትጠይቃት መወለድ የለበትም። እኔ እንዳልኩሽ መሆን አለበት።

እንግዲህ መጀመሪያ እንድትወደው እንድታገባው ካደረገች ካፈቀረች በኋላ ልጁን እንድታስወግደው ጠይቃታለች። እባክሽ እኔ ለልጄ እንደዚህ ዓይነት አመለካከት እንድታመጭ እና ቤት ውስጥ ያለውን ን ላወጣዋል ችልተን ገፍትራት ስትጥላት ምን ማለት ነው? እንደዚህ ነው ገፍትሬ ስጥልሽ፣ ማስወገድ እንዳለበት እንድታውቂው በዚህ መንገድ ልታጠፊው ትችያለሽ ስትላት፣ እርብቃ በፍፁም ልጄን አላደርግም በማለቷ ግን መድኃኒቱን እንግዲህ አዞ ይዛ መታየት ቀመሞ ከሰጧት በኋላ ልጇን አስወረደች። አሁን ከልጇ በላይ ትልቅ ወጥመድ ውስጥ ያስገባት ነገር እዮብ ነው። ካሜራ ቤት ውስጥ ካሜራውን በቤት ውስጥ ከረከበ በኋላ ነይ ወደ ሳሎን ሂጂ ካላት በኋላ እንግዲህ እና አሁን ማዚቲ ገብታ ካሜራውን እንድታወጣ አደረገች። ያን ካሜራ ስታወጣ እርብቃ ድንገት እያንዳንዱ ነገር ያደረገች ያስመስላል። አሁን እርብቃ በማታቀው ነገር ትልቅ ችግር ውስጥ እና ወጥመድ

ስለብ ላለች እናትም ስለገፋፋችው እናትቸው ከወሰደ በኋላ እርብ እርብቃን አታለው እንግዲህ ሁሉን ነገር ካደረገ በኋላ ፊርማዋ እንደሚያስፈልግ ነገር ሚቲጋ ወስዶ ተደባብረው ተኮራርፈው ይኖር ነበር። ከሚቲጋ አሁን ግን አፈቅርሻለሁ አናገሽ ነ በሚል ሰበብ መቲ ቀረባት። ምክንያቱም መቲ ለዚህ ሚስት ወይም የልጅ የቤተሰብ እህት ወንድም አባ ስለሚ ምን ያፈርም ያን ፊርማ እሷ ማሚቴ እንድትፈርምለት ስለፈለገ ምስክር አደረጋት። በእርግጥ አቤል ይህን እርብቃን አማክሯት ነበር። እርብቃ ግን ሰው ያስፈልገኛል ወረቀቱን መጨረስ አለብኝ እያላት ነበር። ለምን እያለችም ነበረ። ወረቀቱ ላይ የወላጅ ወይንም ያባት ተናዞ የሄደው ላይ መፈር ቤቱ ሁሉን ነገር ለምረቱን ለአቤል ነው ብሎ ነበር። በአቤል ስም አዙሩሊ ብሎ ነበር። እናም ግዴታ ያንን የሚፈርምናት ወይም ወንድም ያስፈልገና ወይም ሚስት ነው ሲላት እና ምንድን ነው እኔ ያለሁት አድል እንዴ? አለችው። ምን ለካ አንቻለሽ ይቅርታ፣ በዘንግቼው ነበር በማለት እንግዲህ እንዴት አለመኖሬን ትረሳለ በማለት ትለዋለች። እናትየዋም ወደ መኝታ ገብታ አንተ ስሙን አታዞረውም እንዴ አንተ ካልቻልክን ላዞርልህ፣ አምጣ እያለች እዮ አቤልን ስትለው፣ አቤል ደግሞ አሁን ጊዜው አይደለም፣ ጊዜ ያለ አሁን የምናስበው ስለ ልጃችን ሁኔታ እንጂ ስለ ሌላ አይደለም። ቀስ ብዬ አዞረዋለሁ ቢላትም እኔን ለምን አሰጠኝም፣ እኔ ለምን አላዞርልህም እያለችሁም ነበረ ለካንችም አለች በማለት ደግሞ እሱ የኔ ልዕልት እያለ ወረቀቱን ፍለጋ ሄደ። ወረቀቱን ፍለጋ አጣ። ርብቃ ተጨናንቃ እንዲአጣንዴ እያለች ትመለከተው ነበር። አሁ አጣሁት። ቆይ ግን በደንብ ልፈልገው አለና መፈለግ ጀመረ። መጨረሻ ላይ እንግዲህ ርብቃ ማን ነው ይህን ወረቀት የወሰደ በማለት ተናዶ ጮኸባት። ደነገጠች እና እኔ ምን አቃለሁ አለች ርብቃ አላየሁም እንኳ ሽም ጥጥ ብትክድም

በጣም የሚያሳዝን ጉን ነገር ነው ያደረጓት። እውነታው እስከሚወጣን እርብቃ ስቃይ ይቀጥላል። ሌላው ነገር አሁን ሬች ከልብ ጓደኛዋ ናት። በጣም በሚደረገው ነገር እያዘነች ና አስተዋይ ናት። የኢዮብን ሁኔታ እያስተዋለች ትገኛለች። እርብቃን ማዘር ጠርታ ካስፈራራቻት በኋላ ፊቷ ትክክል አልነበረም። እናም እንዳቀባጀራትና ውስጧ ሂጂ ሂጂ ብሎ እንደ ቀሰቀሳትና ወደሷ እሷ እንደመጣ ይነገረቻል ች እኔ ምንድን ነው ምንድን ነው? እንተሳሰባለን ማለት ነው አለ እዮ። አዎ ግድ ነው አለች ርብቃ። ከሄደች በኋላ እሱ በሀሳብ ጭልጥ ብሎ ሄደ። ማን ነው ለእኔ የሚፈርምልኝ? እይችን ባናገራት እች ደግሞ እሻትል የሆነች ነገር ናት እያለ አጉል ነገር ታበራሽብኛል በማለት እንግዲህ ስምጥ ብሎ ሄደ። ከዛም መጨረሻ ሰስ መቲን ማገኘት እንዳለበት አሰበ፣ እና እሷ እንደምትሆነው ካሰበ በኋላ መሳቅና ማጨብጨብ ጀመረ። ከዛም በኋላ እርብቃም ረ ምን እያልክ ነው? ምን እየሆንክ ነው? አለችው። እሱም ደነገጠ። ከገባበት ሀሳብ ጭልጥ ካለው ተመለሰ። አቤት መሆነህ ነው? የማሚ ነገር እኮ ነው። እርብቃን ያናገረችበት መንገድ አሳሰበኝ አላት። እርብቃ እንግዲህ እና ስቃዋን አስተናግዳ ትገኛለች ይህንን ነገር ግን አሁን ላይ በጣም በሚከብደው በሚያሳዝን ሁኔታ በሁለት በኩል ልቧ ተሰበረ። አቤልን የምታገኝበትና እያልወሰደችውን ለጥሩ ነገር ነው እኔና አቤል ወረቀቱ የጋራችን ነው እያለ አታሎ የወሰደባትን ወረቀት አስዮብ ትልቁት መንግስት አቤልን እና እሷ እንድታጣ እድሜ ልኳን አደረጋት። ሌላው ደግሞ መጡ በጉጉት እሷም አብልም ሲጠብቁት የነበረው ልጅ እንግዲህ የገዛ እናቴ ናት የሚላት ማሚቲ የምትባል ልጁን እንድታስወግድ እርብቃን ብጠይቃትም እርብቃ በፍጹም የማታደርገው ነገር መሆኑን ብትነግረውም፣ ነገርኩሽ ብላ አርጊዜም ከዚህ ቤት እንድትወጪያለሽ። እንዲወጣለሁ፣ ምን አደረግኩሽ ማሚ? አንቺ አይደለሽ እንደ እንደቀራረብ ያደረገች ማርገዜን አላወቅሽም? ሰምቻለሁ። አሁን እንደዚህ አይነት መና ፈልጊለት ነው ፈልግ። ይሄ ልጅ እዚህ ቤት ውስጥ እንዲወለድ አልፈልግም ማለት ነው። ምን? ለምን ምን ይደረግ ታዲያ አሁን ልጁን በጊዜ አሰናብችው እያልኩሽ ነው አለቻት። በፍጹም ማሚ ላደርገው አልችልም አለቻት። አውቄ ነው አለች። ልጅሽ እንግዲህ እዚህ ቤት ውስጥ መቀጠል እንደሌለበት እየነገርኩሽ ነው ብሎ ሲላት፣ አዞን እንግዲህ ከዚህ በፊት ክፍል ውስጥ ሂዳ ካሜራውን እንድታመጣለት ሲያደርግ መጀመሪያ እንዳላገኘችው ውስ ሲነግር በጣም ተናዶ ነበረ። በኋላ ግን ስሰጠው እንግዲህ ይረጭብሻል ገንዘብ ነው ያበረ ያላት ማሚዬ ልጁ ይወለዳልሽ አለቻት። ደግሞ መልሳ ማርገዜን ስለተቀበልሽ ደስ ብሎኛል። ለፍቅርም እኮ ኃላፊነት አሸናፊ እንደሆን የገፋፋሽኝ እኮ አንቺ ነ ስትላት፣ ወዳው ቅይር አለችና ዘርበይ ብላ ገፈተረቻት። አሁን ደግሞ ከፍቅር ከያዘኝ በኋላ ካደረግሽ በኋላ አሁን ለምንድን ነው ልጁን አውጭው የምትይኝ? ብታፋችኝ የሞከርሽው እያለች አሁን ማሚቴን እንዴት እንደተቀየረችባት ድሮ አይፈልግሽም ማለት ነው? አይፈልገኝም ነበር፣ አሁን ግን ከሚፈልጉት ተርታ ሆኛለሁ እና ልጄ በልጅ ሳይፈልግ አስረሽኖ እንደዚህ ያደረግሹ አለቻት። እንዴ ማሜ፣ እንደዛ አይደለም ግን፣ አይፈልገኝም ነበር። አሁን ግን እድሜ ላንቺ ከሚፈልጉት ነገር ውስጥ ሆኛለሁ። አሁን በፍቅሩ ተጠምደዋል፣ በእኔ ፍቅር አለቻት። ስለዚህ አንቺ ባክሽ ወደዛ አለቻት። አሁን ከዛም ተመልሳ ወታ ሄደች እና ሪች ጋራ ምን ሆነች ነው ስትላት እኔ እንጃ አላቅም አለቻት። ምን ሆነሽ የሆነ ነገር እኔ እየተሰማኝ ነው አለቻት። እርጅት አሁንም ማሚቴ፣ ወይ አስወጪ ልጁን፣ ወይ ከዚህ ቤት ውጪ በሚል ትናገራታለች። እንዲህ ልጅሽን፣ ኧረ በናትሽ ማሚ፣ እንዲህ ምን ቀየረች ማሚዬ? አለች እየቀደርኩ አይደለም፣ ነገርኩሽ፣ ልጅሽን ታስወጪ ያለሽ ወይ ተወጪ ያለሽ ብላ አንድ ቁርጥ ያለ ሀሳብ ነገረቻት። አለቀኝ ነው እንግዲህ ውሳኔው አለቻት እና። በጣም ተደናግጣ እሺ ብላ ለማንኛውም ነገር ትታ ወደዛ ግን አሁን በልጄ በኩል እንዴት መጽብኝ አልፈልግም እያለች ገፍት ራስ ታስቀምጣት እንደዚህ ነው። እኔ እኮ እርጉዝ ነኝ እንዴት ትገፈትልኛለች ስትላት፣ እኮ እንደዚህ ነዋ ልጅ የሚወርደው አሳየውሽ እኮ ልጄ፣ ልጄ አትበይብኝ። እንግዳ ማለን እንከባከብሽ እንደ ልጅሽን አለቻት። አዞ በዛን ግዛት መጣች። ከዛ ማዘርመጥቻ ያለው ገዝቼ መድኃኒቱን አለቻት። አንቺ ደግሞ ለምን መጣሽ? ትንሽ ዘግይ ያላልኩሽም ግን ጥሩ ነው፣ በሰዓቱ ነው የደረሽው አለቻት። እና ወደ ኪችን ወጥታ ወደ ሳሎን ሄደች። ትንሽ ለምን አትቆይም ነበር ግን በሰዓቱ መጣሽ አለች። እና ጥሩ ነው የመጣሽበት መድማት ጀምራ ነበር አለች። ማለት ርብቃን አመማት እንዴ አለች አዞ። አዎ በምገፈትርበት ሰዓት እንግዲህ ደሟ እንደ ወረደ የነገረቻት እና አዞ የተፈጠረው ነገር ስታቅ ግራ ተጋብታ ደነገጠች። አሁን አዙ ለኢዮብ የተደበቀውን ካሜራ አውጥታ ሰጣችው። እሱም በጣም ተገረመ። ምንድን ነው አለ። በመጀመሪያ የለም እያለች አናዳው ነበር። በኋላ ግን ስሰጠው የፈለግሽውን አደርግልሻለሁ በማለት ተደሰተ። ስለዚህ በዚህ የዛሬው እንግዲህ ተጠናቀቀ። ቀጣይ እንግዲህ ምን ይመጣል? ቻናሉ ሰብስክራይ፣ ላይክ፣ ሸር እያደረጋችሁ ጠብቁን። እናመሰግናለን። ለነገሩ እንኳን ቶሎ መጣሽ፣ መድማት ጀምራ ነበር። አዞ ደግሞ ይህን ነገር እንደሚፈጠር የሚፈጠር አታውቅም ነበር እንዴ? አሁን የእርብቃ ልጅ ያወረደችው እንዴ? በማለት ስትላት አይ በቃ ምንም አይደለም ውጪ ብላ አለቻት። እንግዲህ ሰብቻን አሁን ሰብስክራይብ በማድረግ ይቀላቀሉ። ስለምትከታተሉን ከልብ እናመሰግናለን።